ይሄ እኮ ስለተፈራ ነው። እንግዲህ ነገሩ ተጎቶ ተጎቶ ልክ እንደ ላስቲክ ከዚህ ጋር ደርሷል። ነገር ግን ነገሮች እንደዚህ ሳይሰፉ በፊት እባካችሁን ትልቅ ሰው ገብቶ ሀይሚና ብሩኬን ያስታርቃቸው፣ ከባድ ሁኔታ ላይ እየደረሱ ነው ብለን ተናገርን። ግን አንዳንዴ ያው የምትነገሩት ነገር የምትናገሩት ነገር ተሰሚነት ሳይኖረው ሲቀር ይኸው ለዚህ ደረጃ ይደረሳልና፣ ሀይሚና ብሩኬን እንግዲህ ዛሬ ተለያይተናል እያለች ሀይሚዬ መታለች። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አመሻችሁ? ያው እንግዲህ ቪዲዮውን እንዳየሁት ልሰራ ነበረ፣ ነገር ግን አልቻልኩም። ወጆችዬ ማለት ነው፣ የምር አልቻልኩም። ብሰራ ደስ ይለኝ ነበር። በጣም ልብ የሚሰብር በጣም የሚያሳዝንን ነገር ነው፣ ሀይሚ የነገረችን። ያው እንደመጣች አዲስ ነገር አለ ስትል ልባችን እንደ አበባ ፈንድቆ ነበር አይደለም። ነገር ግን መሀሉን ስንሰማው በጣም ልባችን ተሰብሯል። እሱ ምንድን ነው ሀይሚ በከባዱ ወስና፣ በቃ እኔና ብሩኬ በአንድ ላይ መሆን አንችልም ና ያለችው ይህን ያክል ምን ውሳኔ ሊያስደርሳቸው እንደቻለ እኔ አላቅም። ይሄ ማለት ሰው እንዴት በፕራንክ ህይወቱን ሊበጠብጥ ይችላል? ፕራንክ ተሰራ ተብሎ ያንን የመሰለ ፍቅር ማጥፋት በጣም ከባድ ነው። የጨረቃ ፋሚሊ፣ ለማንኛውም ራሳቸውን ጠብቆ ውድ ቤተሰብ፣ የምሬን ነው። አንዲት እህቴ እኔ ደም ግፊት አለብኝ ያመኛል፣ የሚያስጨንቅ ነገር ካየው ብላኛለች። እና ስለዚህ እንደዚህ አይነት ዙሪያ ያላችሁ ህይወቶች ስለምትኖሩ ራሳችሁ መጠበቅ አለባችሁ። እንግዲህ እነ ምቀኞች ዛሬ ደስ አላቸው። ዳኒ እንግዲህ ያው በጣም ደስ ብሎታል፣ የሸረተው ማየት ትችላላችሁ። ሀይሚ ሁሉም ነገር ለበጎ ነው አንድ ላይ ሆነን እናሳልፈዋለን እያለ ነበረ። እና በእውነት በጣም ያሳዝናል። ለብሩኬም የዋህ ልብ አብዝቶ ሰጥቶት ላንተ ግን ከጥፍር እስከ ራስ ተንኮለኛ የሆንክ ሰውዬና፣ ብቻ ብዙም ደስ አይበለ። ሀይሚ እና ብሩኬ ስለተናገሩ ተለያዩ ማለት አይደለም። ፈጣሪ ታሪክ ቀያሪ ነው እና ውድ ቤተሰብ አይዞን። አንድ እድል አላችሁ አይደለ? እችን አንድ ቀን ያመቻቻት ብሩኬ፣ ማን ያውቃል። ፈጣሪ እኮ በስበብ ነው ነገሮችን የሚያደርገው አይደል? እርግጠኛ ነኝ እች አንድ ቀን ስበብናት ብዬ ነው ማስበው። ስለዚህ ይችን አንድ ቀን በመታገስ እኛ ምን ጸልይላቸው፣ ሁለቱ እንዳይለያዩ። የምራሁ ላይ ጸሎት ነው የሚያስፈልጋቸው ሀይሚና ብሩኬ በተለይ ነገሮቻቸውን እንዲደማመጡ። ዝም ብሎ ምንም ያለ መደማመጥ ምንም ያለ መነጋገር ተለያየን ብሎ ነገር የለም እና ሀይሚ እንግዲህ ዛሬ ያው ውስን አድርጋ፣ በጣም ወስኛለሁ ሁሉን ነገር ከራሴ ጋር አውርቼ ጨርሻለሁ በማለት ከዚህ በኋላ እኔና ብሩኬን በአንድ ላይ አታዩንም። ከመጣንም ያው ከመጣን ሳይሆን ከተገናኘንም አንዳንዴ ብቻ ነው የሚሆነው እንጂ እንደ ድሮ የሚቀጥል ነገር የለም ብላለች። በእርግጥ ወደ ኋላ መለስ ብላቸው ብታዩት የተሰራው ቪዲዮ ከዚህ በኋላ የሚቀጥል ነገር የለም የሚለው ቃል ተደጋግሟል። እመኑኝ፣ በጣም ነው የተደጋገሙ እየደጋገሙ ነው የሚሉትና ግን አንዳንድ ነገሮች ሲደጋገሙ ደግሞ እውነት እንዳይሆኑ ፈራለው። እና ዛሬም ለአንዴና ለመጨረሻ ጊዜ ለብርኬ ልነግረው ነው ብላን የመጣችው ሀገርም ልወጣ ነው ያለች ነው። እኔ የሀገሩ ነገር ግራ ገብቶኛል። የት ነው? ወደ ውጭ ሀገር ነው ወይስ ደግሞ ከዚህ ከኢትዮጵያ ሆኖ ሀገር ሀገር ለመልቀቅ ነው? በዚህን ያክልስ ምን እንደዚህ የሚያስደርግ ነገር ተገኘ? ሀይሚዬ፣ በእርግጥ ለምን ይሄን ውሳኔ ወሰንሽ እምለው ጥፋት የለም ብዬ አይደለም። እውነት ለመናገር ከዚህ ያደረሳቸው እንደዚህ እንድትወስን ያደረጋት ጥፋት ነው አውቃለሁ። ግን ያ ጥፋት ደግሞ እንደዚህ የሚያስወስን ነገር ነው ብዬ ያላምንም አምኝም፣ ልቀበል አልችልም። ምክንያቱም ሀይና ብሩኬ ቁጭ ብሎ ተረጋግተው አላወሩበትም ነገሩን። እና ሰው እንደዚህ አይነት ውሳኔ ሲወስን ተረጋግቶ አስበውበት ቁጭ ብሎ ተነጋግረው ተግባብቶ መሆን አለበት እና ብቻ ዱብዳ የሆነ ነገር ነው። እንግዲህ ሀይሚ እያለች ያለችው ያው ይሄን ያክል እንደዚህ ያስወሰናት ነገር ቪዲዮ ነው። አላቅም። ሀይሚ ለእኛ ኮ ከብዶናል። ይሄ ቃል እንዴት ነው ግን አንቺ ደፈርሽ? እንዴት ነው ተለያይተናል በቃ ከዚህ በኋላ ያልሽ በጣም ነው ግራ የሚያጋባው። በዚህ ልክ ከብርኬ ላይ ለምንድን ነው የጠፋሽ ሀይሚ ግን እና እንግዲህ እኔ እውነት ለመናገር የቪዲዮውን ጉዳይ እቃወማለሁ። በጣም ነው የምቃወመው ምክንያቱም በቃ እውነቱ መውጣት አለበት፣ እውነቱ መውጣት አለበት ስላችሁ፣ ብዙ ጊዜ ሀይሚ የምትናገረው ለብሩኬ የብሩኬ ፕራይቬት ስለሆነ ሚዲያ ላይ መውጣት የለበትም እያለች ነው። ሚዲያ ላይ ማንም እንዲወጣ አይፈልግም፣ አንፈልግም፣ እኛ ራሱ ማየት አንፈልግም። ግን አሁን ሀይሚ ይህን ውሳኔ ብቻሽን የወሰንሽው ማለት ይቻላል። አንደኛ ነገር በዚህ ቪዲዮ ላይ ማን ነው የቪዲዮ ባለቤት ማን ነው? ብሩኬ ነው አደለ? ስለዚህ ብሩኬ ነው አጠፋህ የተባለ ያየሽው አንቺ ነሽ ያሳየሽ ለአንቺ ነው። ነገር ግን አንቺ አይተሽ ብቻ መወሰን የለብሽም። ለምን ብሩኬን ሳትጠይቂ እንዴት ትወስኛለሽ? ነው ወይስ ላለመጠየቅ ፍላጎት ነው? ነገሮችን ለመሸሽ ነው? እኔ እንዴት ልገምት? ኤኒስ እንደማትለያዩ አምናለሁ። ፈጣሪ ታሪክ ቀያሪ ነው። ግን ከዚህ ጋር ምንም ነገር ሳትጠይቂ ለውሳኔ ነው የበቃሽው እና እቃወማለሁ ያልኳቸው ግዴታ ቪዲዮን ብሩኬ ማየት አለበት። ከዛ ብሩኬ ምን ይወስን ምን ይወስን ይሄ የእሱ ኃላፊነት ይሆናል። ሃይሚ ቪዲዮ ካሳየሽ በኋላ ብሩኬ ላይ ያለው ነገር እሱን ለራሱ ተይለትና እውነት ነው ውሸት ነው የሚልሽ ነገር አንቺ መልስሽን ታገኛለሽ። ማወቅ የምትፈልጊውን እየጠየኩህ አልመለስክልኝም እያልሽ ነበርና በስርዓት አልተጠያየቃችሁም። በልክ ሆናችሁ ነው ስትጠያየቁ የነበረ ለሰከንድ እንኳን ተግባብታችሁ እያወራችሁ አልነበረም። ስለዚህ ረጋ ባለመንፈስ ቪዲዮን አሳይተሽው ዳኔን ቢቢልሽን በቃ ግዴታ ህይወቴ ስለሆነ ዝበሽ ዳኔን አፋጥሽ እንዲያሳይሽ ያድርግ። ምን አይነት ቪዲዮ ቢያሳይሽ ነው እንደዚህ ፕራይቬት ነው እያለ ለብሩኬ ለባለቤቱ፣ ብሩኬ አጥፍቶ ለባለቤቱ የሚደበቀው ቪዲዮ እንዴት አይነት ነገር ነው? እኔ አላቅም። ሀይሚም ጠላትን ለእናንተ ጠላት የሆነ ህይወታቸውን የሚያበላሽ ሰው በዚህ ልክ ታምኛለች ብዬ አልገምትም ነበር። ግን አምነሸዋል። ኦልሬዲ በቃ ዳኒን አምነሸዋል። ብታምኑ ነው ያንን ቪዲዮ እንደዚህ የወሰንሽ ሆነም ቀረም። ግን እኔ የምለው ቤተሰብ በቃ ቪዲዮን ብሩኬ ማየት አለበት። ይሄ ልጅ አሳዩኝ እያለ ብዙ ጊዜ እየተናገረ ነው። አሁንም ቢሆን ዳኒ ይህን ቪዲዮ ማሳየት አለበት። ሀይሚም እንዲያሳይ ገፋፊው፣ ንገሪው ለዳኒ። ከዛ በኋላ ውሳኔውን ስሚ ስለ ቪዲዮ አንቺም ራኮ ስለ ቪዲዮ ሲጠይቅሽ እኮ የሆነ ጠብቅ አርግ ደን እየጠየቅሽ አልነበረም። እና ዳኒማ ጭራሽ ስለ ቪዲዮ ውሽ አያወሳም እኮ ውሽ ነው የማያወሳው። እረስቶታል፣ ሁላ ለሀይሚ ቪዲዮ እንዳሳያት እረስቶታል። ስለዚህ ይሄ ነገር ፊት መሆን አለበት። ሌላኛው ነገር እንግዲህ ያው ሰው በሚወደውን የሚቀና ዛሬ ሀይሚ እንደምትቀና ነው ያየውባት ማለት ነው። ይሄ ደግሞ ምንድን ነው ያለችው፣ ባለፈው የተጣላን ቀን አንተና ሶሲ አብራችሁ ሄዳችኋል። አያችሁ ሀይሚ በጣም ነው የምትቀና፣ ግን እኮ ስለምታፈቅረው ነው ምስኪን። በእውነት በጣም ታፈቅረዋለች እና ያው በሚያፈቅሩት ላይ ግዴታ ነው አብረው በቃ በፍጹም አብረው እንዲሆኑ ነው የማትፈልገው፣ እና አብራ መሄዱ ራሱ በጣም ያናድጃታል። ባለፈው ራሱ ቪዲዮ አይታችሁት ከሆነ የሆነ መታ ስትስመው በጣም ነው የተቀየረችው ሀይሚ። ስለዚህ የሆነ የፍቅር ቅናት ስላለ አላቅም ከዙሲ ጋር ያለውን ነገር ብሩኬ የምታስተካክለው። እና ያው እኔ ተደራቢ መሆን አልፈልግም። ብሩኬ የኔ ሚስጥረኛ ጓደኛ ብቻ ይመስለኝ ነበረ ግን አይደለም፣ እንዳየሁት ካየሁት አንጻር። ስለዚህ እኔ ምንም አይነት ነገር አላር፣ በቃ የሆነ ሶሲ ከነሱ ላይ የተደረበች አይነት ነገር ወይም ደግሞ እሷ ከሶሲ ላይ የተደረበች አይነት ነገር ነው ሀሳቧና፣ አይ እንደዚህ እንኳን አታስቢ፣ በብሩኬ ያለሽ አንቺና አንቺ ብቻ ነሽ፣ ከእናቴ ቀጥሎ ቦታ የምሰጠሽ ሴት ብሎ የነገረሽ ያኔ በኢንተርቪው ላይ መሰለኝ እንደዚህ ብሎ ተናግሯል። እና አንቺ ነሽ በልቡ የነገሽ በብሩኬ ልብ። ብሩኬ በደንብ እንደሚወድ ታውቂያለሽ። እኔ ዛሬ እንደሚያፈቅራት ነው ያየሁት። ና ያው ብዙ ሰው ችግር በቃ አሁን ችግሩ ደግሞ ሚዲያ ላይ ፍቅሩን ይግለጽ ትላላችሁ። ግን እኮ ፍቅረኛሞች እንደሆኑ ግልጽ ነው። ማሄ ራሱ እኮ የሰውን ባል እንዴት ትምኛለች ብላ ጓደኛዋን ተጣልታየለ እንዴ። ስለዚህ ፍቅረኛሞች እንደሆኑ ነው የሚያሳየው። ብሩኬም ቢሆን ነገሮችን ተረጋግታ አስብ። እስኪ አላቅም የሆነ ሚዲያ ላይ ሸሽታችሁ ሁለታችሁ ብታወሩ ደስ ይለኛል። ለምን ከዚህ ጮወት ስሸሹ ነው ሁለታችሁ ልትግባቡ የምትችሉት። ግን ሀይሚ ላለመረዳት ከፈለገች በቃ በዚህ መልኩ ነው የምትቀጥለው ማለት ነው፣ ሚዲያም ላይ ሆነ ከጀርባም ሆነ አሁን ላይ እንደማያት በቃ ነገሮችን ላለመቀበል ነው ሽሽት እያደረገች ያለችው እና ግን ነገሩን ተረጋግታችሁ ብታስቡት መልካም ነው። እውነት ብሩኬ አሳዘነኝ። በፍጹም መለየት ነው የማይፈልገው፣ ግን ዛሬ የተወሰነ ከእሱ ላይ የመቁረጥ አይነት ስሜት አለ። ሀይን የምታወራው እንደ እውነት አልወሰድኩትም፣ ግን ቢሆንም በቃ አላል የሆነ እንደሚያፈቅራት ግልጽ ነው። በቃ ከዛ ጋር እንዴት ስሜቱ ከባድ ነው ለመግለጽ ራሱ። ውድ ቤተሰብ እና ለማንኛውም እንጸልይ ከምቀርብዬ ነው፣ በጣም የምር